ሰዎች እቺ ዓለም ያለ ማብራት ጨለማ ነች። ጨለማን ለማሸነፍ ማብራት የግድ ይላል። ማብራት እንዲመጣ ሁላችሁም ድዋሉ። አሰላሙ አለይኩም ወራሐመቱላ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። ዛሬም አሪፍ አሪፍ ቪዲዮች አሉ እንሻላ ጨለም መስላለብኝ በማልበማ ላይ የመጠው ከቪዲዮቹ ጋር ማልማለ ላይ የገባው ሀሳባት እየሰጣለሁኝ በጣም ግርም ያለ ቪዲዮ አለ፣ በሱ ቪዲዮ እናየዋለን መጨረሻ አካባቢ ላይ እንግዲህ ክርስቲያን አፖሎጂስቶች ወይም ንጽጽር የሚሰሩ ሰዎች ንጽጽር ውስጥ ቁጭ ብለው አንድ ጂሚናይ የሚባሉ ኤአይ የሚሰራ ቴክኖሎጂ አለ እና እሱን ስለምናስለምና ጠየቀው ሊያዋርዱ ፈልገው ማለት ነው። ራሳቸው በራሳቸው በገዛ ሜዳቸው የተዋረዱበትን ቪዲዮ እናያለን። በጣም አሪፍ አሪፍ ቪዲዮች አሉ። አብራችሁን ቆዩ። በዚህ የቁራን ቪዲዮ ቅር ያለኝና የደበረኝ ነገር ተመልክቻለሁ ማለት ነው። ያ ምንድን ነው? ሙስሊሙ ምን ሆኖ ነው ብዬ እንዳስብ ነው ያደረገኝ። ለምንድን ነው የሸሪያን እውቀት በሚያስተላልፉና የጌታችንን የአላህን ቃል እየሰማን አኼራችንን እንድናሳውስ የሚያደርጉን ወንድምና እህቶችን ፎሎ ለማድረግ የሚከብደን? ወንድሜ ኢብራሂምን በቅርብ አውቀዋለሁ ማለት ነው። እና ይህ ቪዲዮ ግን ቪዩ ሳየው አንድ ሚሊዮን ገብቷል፣ ላይኩ ደግሞ ሁለት መቶ ሺህ ሊገባ ነው ማለት ነው። ፎሎወሩ ግን ሃምሳ ሺህ እንኳን አልደረሰም ከዚህ ቪዲዮ በፊት የፎሎሮቹን ቁጥር አውቀዋለሁ ማለት ነው። አንድ ሚሊዮን ሙስሊም ይህንን ቪዲዮ አይቶት እንዴት ነው? ቢያንስ ቆይ መቶ ሺ እንኳን አናስገባውም? ሌላውን ተውት ማለት መቶ ሺ እኮ ሱብሐናላህ። ወላሂ በጣም ነው ያፈርኩት ማለት ነው። በቃ ሙስሊሙ ግዴታ ፎሎ አድርጉት ካልተባለ በቃ ወደ ኸይር ስራ የሚያመላክቱ ወንድምና እህቶች ፎሎ አይደረጉም ማለት ነው፣ አይበረታቱም ስንትና ስንት የሙዚቃና ፈሳድን የሚያስተላልፉ በአላህ ዲን ላይ የሚረማመዱ ሰዎችን ፎሎ ላይክ ሼር በል። እንደውም ላይቭ ገብታችሁ ጊፍትም የምትሰጡ አላችሁ። ወላሂ በጣም ነው የምናሳፍረው ማለት ነው። አላህ ይዘንልን። ይህ ነገር ከኛ የሚጠበቅ ነው። መልካም ነገር ከማየት መልካም ነገር ማበረታት የሚባለው ነገር ከሁላችንም አእምሮ ላይ የለም። አላህ ያግራልን። የዚህ ልጅን ኢንሻላ የቲክታክ እንትን ቲክታክ የምትጠቀሙ ልጆች ፎሎ አርጉ፣ ደስ ይላል። ቮይሱ ምናምን ነገር ቀልብን ያረጥበል። መጨረሻ ላይ እንሰማዋለን። አሽሩ እንዳተጨነቁ፣ ቲክታክ ወደ ቲክታክ እንዳትሮጡ፣ ቲክታክ የሌላችሁ እዚህ እናየዋለን። መጨረሻ ላይ የሚገርም ድምጽ የሚገርም ግሩም የሆነ ቴላዋ እንሰማለን። ለዚህ ጀግና የፌዴራል ፖሊስ ሁላችሁ አጨብጭቡለት። ዛሬ ከቀኑ ስድስት ሰዓት ተኩል ላይ በአዲስ አበባ ቦሌ ብራስ አካባቢ በስራ ላይ የነበረው ፌዴራል ፖሊስ አባል አንድ ሌባ ከመንገደኛ ላይ አይፎን ስልክ በመንጠቅ ጉድጓዱ ውስጥ ሲገባ ይመለከታል። ታዲያ ሁኔታውን የተመለከተው ይህ ከላይ የምትመለከቱት ፌዴራል ፖሊስም ሌባውን በመከተል ቆሻሻ ቱቦ ውስጥ በመግባት የተሰረቀውን ስልክ ለባለቤቱ በማስመለስ ሌባውንም በአካባቢው ለነበሩ የአዲስ አበባ ፖሊስ አባላት አስረክቧል። ያንን የቆሻሻ ቱቦ ሳይጸየፍ ገብቶ ሌባውን በመያዙ የበርካቶች አድናቆትም እየተቸረው ይገኛል። ከምር ሊደነቅ ይገባል። እንደዚህ አይነት ፖሊሶች ወይም ህግ አስከባሪዎች ሊበርታቱና ሊመሰገኑ ይገባል። ያው ስራው ቢሆንም ነገር ግን በአሁኑ ሰዓት ስራው እንደዚህ በአግባቡ የሚሰራ ሰው አታገኘው። ምን አገባኝ ብሎ ባላየ በሚዞር በበይሳ ላይ ትቦ ለትቦ ተዋልጦ የሚያያዙ ጀግና ነው። ሊመሰገን ሊሸለም ይገባል። የአረመኔ ሰው በሞት እንዲቀጣ ፍርድ ቤቱ ፍርድ ሰጥቷል። በአሁኑ ሰዓት ከሳምንታት በፊት ነበር። ይህንን የአስር ዓመት ሕፃን ልጅ በቤቱ አግቶ ካስቀመጠው በኋላ እጅግ በጣም አሰቃቂ በሆነ ሁኔታ ህይወቱ እንዲያልፍ ካደረገ በኋላ በሽንት ቤት ይጣሉ። ታዲያ የዚህንም ላይ የሆነ የአስር ዓመት ሕፃን ልጅ ህይወቱን ከመንጠቁ በፊት የቀረጸውን ቪዲዮ በመጠቀም ለቤተሰቦቹ ብር እንዲያመጡ ይጠይቃል። ከዚያም በኋላ በአካባቢው ማህበረሰብና እንዲሁም በህግ አካላት ሊደረስበት እንደሆነ ሲያቅ አካባቢውን በመልቀቅ ለመሰወር ሞክሮ ነበር፣ ነገር ግን ተይዟል። በሰራው እጅግ በጣም ጭካኔ በተሞላው ግድያ ፍርድ ቤቱ እንግዲህ በሞት እንዲቀጣ በዛሬው ዕለት በይኖበታል። እጅግ በጣም አስተማሪ ቅጣት ነው። እንደሚታወቀው እንደዚህ አይነት ድርጊቶች እንግዲህ በከተማችንም ሆነ በአገራችን እጅግ በጣም የተስፋፉ ይገኛሉ። ብዙ ሰዎችን ያስተምራሉ ብለን እናስባለን። ምንም እንኳን የጻል ልጁን ህይወት መመለስ ባንችልም፣ ነገር ግን እንደዚህ አይነት ድርጊቶችን ለሚያደርጉ ሰዎች ጥሩ መማሪያ ነው ብዬ አስባለሁ። ሀሳባችሁን ኮመንት ላይ አስቀምጡልኝ። ብሩክኔ መልካም ቀን ይሁላችሁ። እንደዚህ አይነት ተፈጻሚነት ያላቸው ህጎች በእኛ ሀገር ላይ ያስፈልጋሉ። ደፋሪው ብልቱ ቢቆረጥ ሌባው እጁ ቢቆረጥ ገዳይ ቢገደል፣ ሐቂቃ ወንጀል በሀገራችን ላይ ሙሉ ለሙሉ መጥፋት ይችላል። ይህ ነገር ደግሞ በጣም በጣም አስፈላጊ ነው። በቅርብ ጊዜ ወዲህ ደግሞ እያየናቸው ነው ለውጦችንም እንደዚህ በሀገራችን ደግሞ ተግባራዊ የሆኑ ህጎችንም እያየን ነው። ሰዎች ከዛሬ ማይጠቀሟቸውን ነውር ናቸው የሚላቸውን ህጎች ማለት ነው አሁን በሀገራችን ላይ ሁሉም ሰው ሁሉም የህግ አካላት እየተጠቀመው ይገኛል። ተገቢ ነው ብለንም እናምናለን። እናንተ ይሄን ቅጣት እንዴት

ትንሽ ብላ ትንሽ አለ። ቪዲዮ ማብራት ኑሮ አብረን እየሳቀን ብናየው ደስ ላይ ነበረ። አልበላም እያለ ጠርጎ በላ። ይሄ ሰውዬ እበላለሁ ቢል ደግሞ እንዴት ልበላ ነው? እሺ አልበላም እያለ እንደዚህ ከበላ፣ አኡዙ ቢላሂ የምትሉ ሰዎች ግን የምትሉት ነገር ትርጉም እንደሌለው ታውቃላችሁ። እሺ ስናወራ ችግር የለው ስንቀራ ስንሰግድ ቁል አዑዝ ቢረቢ ናስ፣ ቁል አዑዝ ቢረቢል ፈለቅ ተዓውዝ ላይ የምንለው ነገር እኮ ትርጉም ሊሰጥ ግድ ይላል። አይደለም እንዴ? እነዚህ ፊደላት ግን ዓይን እና ሀምዝ ዓ አ፣ ዛል እና ዛ የምላሳችንን ጫፍ አውጥተን የምናነበው ዛ እና ዛ፣ እነዚህ ፊደላት ጃ እና ዣ ከሚለያዩት በላይ ጫ እና ቻ ከሚለያዩት በላይ ይለያያሉ። ለምን በላይ እንዳልኩኝ ሌላ ጊዜ እናያለን። ለማንኛውም ለቅርአታችን ትኩረት እንስጥ ጠጋ ብለን እንማር ለማለት ነው። እያንዳንዱ የአረብኛ ፊደል ቦታው ተጠብቆና በስርዓቱ ካልተባለ በጣም የትርጉም መፋለሶች ስለሚያመጣ ልንደነቃቂ ይገባል። ጥንት ጊዜ ላይ ሰዎች ጥርሳቸውን ሲያማቸው ሹል የሆነን ድንጋይ በመጠቀም ያመባቸውን ቦታ ይቆፍሩታል። ትንሽ እየቀስት ተጠቅሞ ድንጋይውን እያሽከረከሩ የበሰበሰውን ቦታ ቀስ ብሎ ይበሱታል። ህመም ማስታገሻ የሚባል ነገር የለም። መቆፈሪያ ወደ ጥርስ ሲገባ እያንዳንዱ ህመም ይሰማል። ጉድጓዱ ሲሰፋ የበሰበሰውን የጥርስህን ውስጥ ለምጨቱን ያወጡታል። እረ ቢስሚላህ፣ የጥርስ ህመም ግን የሌላ አዛ ነው። ለዛም ነው ነብያችን አብዝተን ጥርሳችንን በመፋቅ የጥርሳችንን ንጽህና መጠበቅ ጥብቅ የሆነ ሱና ያደረጉብን ሰለላሁ ዐለይሂ ወሰለም። ወሰላሙ አሌይኩም። ሱብሃናላህ፣ እጅግ በጣም የሚገርም ቪዲዮ ነው። በጣም በጣም አስቡት፣ የጥንት ሰዎች አባቶቻችን ያለምንም ማደንዘዣ እንዴት ራሳቸውን መድኃኒት እንዴት እንደሚሰጡ እንዴት ከበሽታ እንዴት እንደሚከላከሉ አስቡት። ይህን ትኑ ያለማደን ዝዣ ማለት ነው። በአሁኑ ሰዓት ያሉ ጥርስ የሚያማቸው ሰዎች እንዴት እንደሚሰቃዩ የተማማ ብቻ ነው የሚያውቀው። ጥርስ በሽታ ሀይቃን ያላየትን በእርግጥ እንደዚህ አካባቢ ሰዎቼ ሱብሃነላህ እንዴት እንደሚያደርጋችሁ፣ እስቲ እንዴት ነው ስሜቱ? የታመማችሁ ካላችሁ ነገሩ አላህ አፊያ ያደርጋችሁና ማለት ነው። እንዴት ነው ታዲያ ለመዲ ነው የተዘጋጃችሁ? ላንቱ ወላሂ

አልወጣም ነው በቃ አልወጣም ነው። እኝን አባት ሰሞኑ ሶሻል ሚዲያ ላይ ሲንቀሳቀሱ አይታችኋል ብዬ አስባለሁ። በጣም የዑምራ ጉጉት ያላቸው በእግራቸው ሞክረው አልተሳካላቸው የነበረ አሁን ግን አንድ የዑምራ ኤጀንሲ ማለት ነው ሙሉ ለሙሉ ወጫቸውን ሸፍኖ ሊያስደረጋቸው ሰምቷል። ከሄዱ እኛ አባት ላይመለስ ይችላሉ። በቃ አይሰሙም ማለት ነው። ከሄዱ ከመዲና አልወጣም ነው የሚሉት አሉ አሉ ቅሳቸው ያሉት። እስኪ አላህ በሰላም ያደርሳቸው።

እንደዚያ ነገሮች ሊቆሙ ይገባል። ሰው በስራው ላይ ሊያሾፍበት ምናምን ነገር ተገቢ አይደለም። አንተ እዚህ ጋር እያሾፍ ከየቀረስ ከሙድ ትይዛለህ እሱ ነገ አጠገብህ ፎቅ ሲሰራ ማለት ነው፣ ቆመህ ታጨበጭባለህ ወይ ከንፈርህን ትነክሳለህ። ስለዚህ ምስር ያዋጣሃል፣ አንተ እሱ ላይ ከሙድ ከምትይዝ እንደው ማወቅ ከተቻለ ከዚህ በፊትም እንደዚህ ዋማሁ ነበር። ምን እንደሆነ ማወቅ ይቻላል። እንትኖቼ በሽታዬ ያው አንድ ካመት በፊት የነበሩ የሚታወቁ ከዚህ ከአለርጅ ጋር ተያይዞ ያሉ እንደዚሁም ደግሞ አንገቴ ኦፕሬሽን ያረኩት ህመም ነበር ይሄኛው። አሁን ትልቁ ችግሬ ዋናው በሽታው አልነበረም። አሁን ያመመኝ የኩላሊት ጠጠር ነው። ጠጠር እንደ ማንኛውም ሰርጀሪ አድርግ ያለሁ ሌዘር ሰርጀሪ ነበር፣ በጨረር ወጥቷል። ሰርጀሩም ሰክሰስፉል ነው። እዚሁ ነው የተሰራሁት። ከዛ በኋላ ግን ያው ትንሽ የሰው ብዛት ስለነበር ኢንፌክሽን ተፈጠረ። ኢንፌክሽን ሲፈጠር ኢንፌክሽኑን ትሪት ማድረግ ነው የኔ አንቲባዮቲክ መድኃኒቶች አለርጅ ነኝ ያው የአለርጂ መጠን ነው ትልቁ ችግሬ። ሰውነቴ ውስጥ ደሜ ውስጥ ያለው የአለርጂ መጠን በጣም ከፍተኛ ስለሆነ ለምግብ ለመድኃኒት፣ ለብዙ መድኃኒቶች አለርጂ ነኝ። በተለይ ደግሞ ለአንቲባዮቲክ። ኢንፌክሽኖች ደግሞ ቀላል ናቸው፣ በአንቲባዮቲክ ነው የሚታከሙት። ግን አንቲባዮቲክ አለርጂ ስለነበርኩ ያንን ማከም ከባድ ሆነ። ኡስታዝ አቡኪ አላህ አፊያ ያድርገው፣ ሁላቸውም ዱ አድሩለት። በመጨረሻ ቅድም መግቢያ ላይ የተናገርኩትን ቪዲዮ አይተን እንመለስ። መሪያው ሙስሊም ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እሱ የመጀመሪያው ሰውና ነብይም ነው። ይህ ሆነው ዓለም ከተፈጠረ በኋላ ነው። ስለዚህ አዳም ከማንም በፊት ለእግዚአብሔር ያደረ የመጀመሪያው ፍጡር ነው። ስለዚህ የመጀመሪያው ሙስሊም አዳም ነው ማለት ይቻላል። ስለዚህ ስለዚህ ተጨማሪ ነገር ልንወያይበት እንችላለን። ለፈጣሪ ያደረ ሁሉ ሙስሊም ይባላል። አዎ በእስልምና አስተምሮ መሰረት ለአንድ ፈጣሪ ያደረና ትእዛዛቱን የሚከተል ፍጡር ሁሉ ሙስሊም ይባላል ይህ አጠቃላይ ትርጉም ነው ምክንያቱም ነቢያትን ጨምሮ ሁሉም በፈጣሪ መኖር ያምኑ ነበር ስለ ነቢያት ሙስሊምነት ከፈለክ ሌላ ጥያቄ ጠይቅኝ ክርስቲያኖች ሙስሊም ይባላሉ ማለት ነው በአንድ ፈጣሪ ያምናሉና በእስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው። ሙስሊሞች ነበሩ። ለምሳሌ አዳም፣ ኖህ፣ አብርሃም፣ ሙሳ እና ኢየሱስ በእስልምና እንደ ነቢያት ይከበራሉ። ስለነዚህ ነቢያት ሙስሊምነት የበለጠ ማወቅ ትፈልጋለህ? ከእስልምና አንድ ጣወት የሚያመልክ ሙስሊም ይባላል። አንድ ጣወት የሚያመልክ ሙስሊም ይባላል። አንድ ሰው ወደ አላህ ለመተለይ የተለየ ቦታ አያስፈልገውም። መስጂድ የሙስሊሞች የጋራ መገኛ ነው። ግን የትኛውም ስንት ቦታ ለመስገድ ይሆናል። አምስት ወቅት ሰላት ሙስሊሞች በየቀን ወደሚበት መደበኛ ስርአት ነው። ብቻ አሰራሩን ጀመና ይባላል። ባይ ዘ ወይ ፍሪ ነው። ይህ ቪዲዮ ዛሬ ሶሻል ሚዲያ ቲክታክ ላይ በጣም ብዙ እየተቀባበለ ይገኛል። ለምን ይቅርባችሁ ብዬ እንደዚህ ነገሮች እንግዲህ ያው ማየት ተገቢ ነው። እነሱ እንግዲህ ብዙ ጊዜ ሊያዋርዱን ሐቅን ማለት ነው ለመደበቅ ውሸትን ደግሞ ከፍ ለማድረግ ለማንገስ ሲፈልጉ አላህ ስብሐነ ተዓላ በራሳቸው በገዛ ሜዳቸው በምታዩት በተመለከታችሁ ሁኔታ ይወርዷቸዋል። አላህ ሁልጊዜ አዋርዳቸው ኢንሻላህ። ሀሳባቸው ገብቷቸዋል። ሀሳባቸው ይኸው እስልምና ስለ እስልምና ስለ ነቢይ አጠይቀው ማለት ነው እስልምና የተጀመረው በነቢይ መሐመድ ስ ሰለም ጊዜ ነው ብሎ ይመልሳል ብሎ ነበር። እነሱ ይጠበቁት ማለት ነው እንደዚያ ነው የሚለው። ከዚህ ሳይንሱ ራሱ እኮ አያውቃቸው ምናምን ልዩ ነበሩ። ከዛም በኋላ ሲጠየቅ ደግሞ ጂሚናይ ምንድ የምትለው እስልምና ከአደም ጊዜ ጀምሮ ዓለም ገና ሀ ብሎ ሲፈጠር ማለት ነው፣ አደም ሲፈጠር እስልምና ነበረ ብሎ ቁጭ አረገላቸው። ተርበተበቱ ያኔ ማለት ነው። ለማነኛም የጀማ ዛሬ ቪዲዮ ይህን ይመስል የተቀረጸ ቪዲዮ ነው። ስለዚህ ላይ ይገባዋል መብራት እንዲመጣዱ አድርጉ። ሰላም አሌይኩም ወረመቱላ ወበረካቱ يقول الإنسان يومئذ أين المفر كلا لا